ወይ ጣጣ፣ አለቆማጣ ወይ ጉድ! ይቺ ሴትዮ ግን አላማዋ ምንድነው? አላማሽ ምንድነው ሴትዮ? ምን አስበሽ ነው ሄሉኩ? በዚህ ሰዓት ፍራንክ የምትደረግ አይደለችም። ሰላም ሰላም፣ እንዴናችሁልኝ? ሰላማችሁ ይብዛልኝ ቤተሰቦቼ እንግዲህ ሄሉ። ዛሬም በድጋሚ ሌላ ችግር ተፈጥሯል። ምክንያቱም እቺ እህት ተብዬዋ አሁን ላይ ግን ትዕግስት እያለቀ ነው። እግዚአብሔርን ግን አይዶን አላቅም ምን እንደምላችሁ። ዛሬም በጣም አስከፍታታለች። ፍራንክ ነው አይደለም፣ እሱ ሌላ ጉዳይ ነው። ግን ፍራንክን ቢሆን እኔ በዚህ ልክ ምንም ደስ አላለኝም። በእርግጥ የሰው ልጅ ሲጣላ የሰው ልጅ ሲከፋው የሚደሰቱ ሰዎች አሉና፣ ከሌላ ሰው ጋር እያገናኛችሁ ካለፈ ታሪክ ጋር እያገናኛችሁ ሄሉን የምትወቅሱ ልጆች አሁንም ቢሆን ኮሜንት ስር ስትርመጠመጡ ያየኋችኋሉ። ብታቆሙ ጥሩ ነው። ምክንያቱም ከሌላ ሰው ጋር አታገናኙ፣ ሌላ ነገር ውስጥ አትግቡ። ስለዚህ ሁሉም የራሱን ህይወት እየመራ ነው። ለከሌ ከሌ ያለላችሁም ግን ረፉ በቃ ኮሜንት ስር የማጣላት ስራ አትስሩ እና ዛሬም ነገሩን ለመፍታት እንግዲህ ቤት መታ ነበረ፣ ግን ጭራሽ ከትላንትናው የባሰ ለሄሉ ስም ሰጣት። ያልሆነ ያልሆነ ነገር ጥላባት ተናግራት ከጠበቀችው በላይ ሆና እሷ የጠራቻት እንግዲህ ነገሩን ተነጋግረን እንፈታዋለን ብላ ነበረ። ነገር ግን ያልሆነም ጭራሽ ብሶ ብሶ ፎቶውን ስጦታ ብሎ እሱ የሰጣትን ፎቶ አንስታ ይዛ ሄዳለች። ሄሉዬ እስከ ማልቀስ ደረጃ ደርሳለች። በጣም ከፍቷታል ፊቷ ላይ ግን። እኔ ለሄሉ አንድ ነገር መናገር እፈልጋለሁ። ሄሉዬ ይሄ ነገር ፈተና ሊሆን ስለሚችል ለማንም እጅ መስጠት የለብሽም። እንዲ ሰብርሽ መፍቀድ የለብሽም። በቃ በቃ የሆነ ነገር አርገሽ ሳይ ወይ እየተፈተነ፣ ምክንያቱም የባል ዘመድ ምን አለ መሰላችሁ። አንድ ታሪክ ትላንትና፣ አይደለም ታሪክ ሳይሆን ፊልም ነው ያየሁት። የሆነ ማህበረሰብ አንድ በጣም የሚወዳት ልጅ አለች። ሊያገባት ከአሜሪካ መጥተው ሊያስተዋውቃት ከቤተሰቡ ቤተሰቡ ጋር ይዟት ሄደ። እሷም በጣም ፈርታ ነበር፣ ቤተሰቦቹ ባይወዱኝስ ብላ በጣም ፈርታ ነበር። ግን ቤተሰቦቹ እንደሚወዷት ነግሮ ነው ይዟት ሄደው። እንዳለውም ቤቷ ይዞ ሲሄድ በጣም ወደዷት፣ ቤቱ ስትሄድ ማለት ነው። በጣም ወደዷት ምናምን ነገር፣ ሰርግ ዝግጅት ሁሉ እየተደገሰ ነው ግን እሳ ምን አለ የአካባቢ ባህል የሚባል አለ፣ የሀገር ባህል የሚባል ነገር አለ ና ልክ በዛ ባህል መሰረት ባህሉ ምንድን ነው? ልጅቷ በጣም ጠንካራ ና ጎበዝ መሆኗ መታወቅ አለበት። ምን ያክል ጠንካራ ናት? ቤተሰብ ምን ያክል መምራት ትችላለች የሚለውን ነገር በጣም መፈተን አለባት ብለው ልጁን በግድ አሳምነው። እሱ አይሆንም፣ እባካችሁ እሷ ይህንን አታቅም፣ የከተማ ልጅ ናት፣ እንደዛ አይነት ነገር አታቅም እና ጥላይን ትሄዳለች ትተወኛለች እያለ እየለመናቸው ነበረ። ነገር ግን በፍጹም ከባህል ያፈነገጠ ጋብቻ አይፈጸምም እዚህ ብለው በግድ አሳመኑስ ልጁን ማለት ነው። ከዛ በኋላ ግን ልጅቷን ያሰቃዩ አሰቃይ ቤት ውስጥ ውሻ እያረጉ ቤተሰቦቿ፣ የሱ ቤተሰቦች እህቶቹ እግር ጠብ እስከማለት ድረስ እያመናጨቁ በጣም ልጅቷን ፈተኗት። ከዛ በኋላ ላይ ልጅቷ ተደብቃ ልታመልጥ ትሞክራለች። ከዛ ይሄ ነገር ይበቃ፣ ልጅቷ በትግስት ትወጣለች። በቃ ቢሰለቻትም፣ ቢመራትም ለብቻዋም እያለቀሰችም ቢሆን ያንን ፈተና ትወጥተዋለች እና ግን አይ ከዚህ በላይ መሄድ የለባትም ብለው እንደገና ያንን ነገር ነግረው ይቅርታ ጠየቋት። ልጅቷ እምቢ ብላ ጥላ ሄደች። ልጅቷ እምቢ አይሆንም እኔ እንደዚህ አይነት ማህበረሰብ ውስጥ መኖር አልፈልግም ከነገሯት በኋላ ማለት ነው ብላ ልጅቷ ጥላ ሄደች። ከዛ ልጁ ደግሞ ከቤተሰቦቹ ጋር በእናንተ ምክንያት ብሎ ተጣላ። ከዛ ሌላ ሌላ ችግር ተፈጠረ፣ ከባድ ጸብ ተፈጠረ። ከልጁም ጋር እንደተለያዩ ቀረ። ልጁ ማበደ። እና እንደዚህ አይነት ነገሮች አሉ። አንዳንድ ጊዜ በየሀገሩ የተለያዩ ባህል እናወጋለን። እና ሄሉዬ እንዳይከፋሽ፣ ጸጥ ብለሽ ያለውን ነገር እለፊ። ከዛ በኋላ ማስተካከል ያለበትን ነገር ደግሞ በጊዜ ሂደትም ቢሆን ከቢኒ እንጠብቃለን። እና ግን አንቺ ይችን ታክል መከፋት ለጠላት ማስደሰት በፍጹም የለብሽም። ሄሉ እባክሽ ጠንካራ ሁኝ፣ ጎበዝ ሁኝ። ሁለተኛ ነገር ደግሞ ቻናልሽ ቀዝቅዟል። ስለዚህ የኛ ሰው ደግሞ የሚወደው ሰው ሲጣላና ሰው ሲባላ ነው ስለዚህ ወደው ሳይሆን በግድ እየመጡ ያዩሻል ቻናልሽ ይነሳል እስከዛ ድረስ ግን በጥንካሬ እለፊ የኔ ውድ አይዞሽ በርቺ እንወድሻለን የእውነት ክፉሽን ፈጣሪ አያሰማ ምንም ቢሆን በጭራሽ ራስሽን መጉዳት ወይም ደግሞ ማዘን ለምንድን ነው ምንድን ነው በቃ ውስጥሽ እንዲነካ በፍጹም አንፈቅድም